ተጨምረው እረ ይበቃል፣ ይበ አይበዛም። ሲገባ ገባ ብድግ ነው የሚያደርገው። አይ ግማሽ ነው ይሄ ብቻ መስሎኝ እኮ ነው። በሉ በቃ እንዴ፣ ዶሮ አረቡት እንዴ። ይሄን መልሱላት፣ ነይም ጌስታል ውስጥ አርግና ይመልስላት፣ ይመለስላታል፣ ይጠቅማታል። በቅርብ በቅርብ ረግህማ በቃ

ራት በርበሬው እንዲያነጣ ነገሩ በርበሬው እንትን ነው። ምጥን ነው መጥነው

ይሞላል ብዬ ገምታለሁ። ሁለት ሴት ከወዲያና ከወዲ ሁለት ሴት ነው እየያዘን እስከዛሬ የምንሄደው

ና ከነ ሰሪዋ ነው እንጂ ከነ ሞያዋ ነው፣ ሽሮውን አይደለም ያው እነሱ

ለታች አረ ማና ከበሽ umur ka ber yello በቃ እንግሊዝ ኮዚ ሰብስብ የምንታቂያቸው ፈጣጥ ማለትና እንኳን አላጣጥም እንምምሳ እንላና ሰብስብ ይሁን አግድም ይሁን እንንተን ወጣውን ተገየለም ሰብስበሽ እዘሽ ነው ሲማ እንዴ የለም ሰብስብ አንድ ቢታጣራቁም ሁሉ እንዴ ራሳቸው እዛ ሁሉ ታጣራቁም ነው እንዴ ማንም ልጅሽ ታን ያጣራቁም ራሳቸው እዚህ አሪ ሀሊ ነው የሷ ኮት ማማድለ 100 ነው ሀሊ ነው ተራጣው ማለት ስንጣጣለን ወጣታው